ሰላም ሰላም፣ አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተወደዳችሁ የኔም ሰው የበያላችሁ በሰላማችሁ በዘ ተተረፈ ሲበልልኝ በሀገሮችን በሀገር ውስጥ የሚያላችሁት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ አበረታቱን ማለት ነው። ነባሮችን እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ሁለት ሰበር ዜና አለኝ ይላችኋለሁ። አንደኛው ምንም ግራ ስላጋባኝ ነው። አንደኛው ደግሞ ኢንሻአላህ ደስ ስላለኝ ነው ማለት ነው እ ምንላችሁ ፈለኩኝ አብራችሁ ተቆያችሁኝ። እዚህ ፈንድሻ እየበላን ሻይ እየጠጣራ አብረን እንቆያለን ማለት ነው። ገባ ገባ ላይ ደግሞ እና ወዶሽ የምን መሰላችሁ እያስገረመኝ ነገር ያልገባኝ ነገር ቢኖር ሰሞኑን በሶሻል ሚዲያ ላይ ዞር ዞር እያዟዟሯቸው እናያለን ማለት ነው። ሰው እንደ ሰው ያወራሉ፣ ምስላቸው ግን ጅንጆሬ፣ ዳገት ለዳገት የሚሄዱት ማለት ነው። ያው የገጠር ተማሪዎች ላታቋቸው ትችላላችሁ፣ ወይም እንደ መዝናኒያ ቦታ ካልሄዳቸው ወይም በቴሌቪዥን ካልሆነ ላታቋቸው ትችላላችሁ። ግን እኛ የገጠር ልጆች ከጅንጆሮቹ ጋር ነው ያደግነው ማለት ትችላላችሁ። እና አብዛኞቻችን እና እነሱ ሰው ሁነው እየተናገሩ እያወሩ በአማርኛ ኢትዮጵያ ላይ ቃለ ምልልስ እያደረጉ አይቻቸው ያለው ተቸግሮ ማይቻቸው ያለው ማለት ነው። ይህ ነገር ምንድን ነው? ምንድን ነው? ቆይ ድራማ ቢሆን እንደዚህ ጅንጆሬውን እንደ ሰው ማናገር ይቻላል ወይንስ ሰዎቹ እንደ ጅንጆሬ መሆን ይቻላል? እኔ ገረመኝ ማለት ነው። እና አሁን ደግሞ ሳውዲ ማለት ነው እዚህ ጅዳ ላይ ወሰናሽ እዳይ እያለ መኪናውን ራሱ እየነዳ ከዛ እየወረደ ይወት፣ እንደ ምንድን ነው እነዚህ ነገሮች ግን፣ ሰዎች ጅንጆሬ ይሻለናል ብለው ጅንጆሬ እየሆኑ ነው እንደ ያሉት። መቼም እንደው ዘበን ጉር ነው እያልኩኝ ግራ ገባኝ። እናንተ ምን ትላላችሁ? ሰዎች እንግዲህ ከሰውነት ወደ ጅንጆሬነት ይሻለናል፣ ጫካ ይሻለናል ብለን ነው እያሉ እንደ አላውቅም ብቻ ማለት ነው እና ያው የኢትዮጵያ ስኢትዮጵያ ነው። የኢትዮጵያ ሰው እንኳን ጅንጅሬ ይሻላል በቀርጦ ማለት ነው። የቀርጦ ማነው ጅንጀሬ፣ ማንም ማንም አይበድልም ማለት ነው። ተርቦ ብቻ እየሰረቀ ይበላል እንጂ ምንም ነገር አያደርግም ማለት ነው። ግን እዚህ ሰው ልጅ ደግሞ ገረመኝ። የሰው ልጆቹ ነው የገረመኝ። እና ምንድን ነው ይሄ ነገር እላቸዋለሁኝ ማለት ነው። እና ይሄ ነው የገረመኝ። ሌላው ደግሞ ያስደሰተኝም ያሳዘነኝም ነገር ቢኖር ወንድማችን ልዑል እንግዲህ አንድ ሰው ጓደኛውን ጓደኛው ያኔ ያው የፍቅር ጥያቄ አልጠየቃትም፣ ነገር ግን በውስጡ ይወዳታል መሰለኝ እና ከዛ ስራ አስገብቷት እሱ ስራ አስገብቷት ከህዲ ወንድ ጋር ተተሳሳማ አየኋት ብሎ ከዛ አንገቷን ጠምሮ በሰንሰለት አንገቷን ጠምሮ እዛው ላይ የገላት እና ስትያረጋት እና ስብሃን አላህ። ከዛ ማዳበሪያ በጨርቅ ጠቀለልኳት እና በማዳበሪያ ስርኳት አለ። በኪዙባላ ስርኳት አለ። ከዛ እንደገና እቃ በሚመጣበት ካርቶን ድልኳት አለ። ከዛ ድልኳት እና በራይድ መኪና አርኩኛለ በራይድ መኪና ሄጄ ከዛ ጫካ ውስጥ ሲደርስ ያሉትን ልጅ አወርድና ያንን ካርቶን እንግዲህ ሰዎች ባለ ሱፌሮም ያው እንትን ነው፣ ካርቶን ነው፣ እቃ ነው ብሎ ነው የሚገምተው። ይሄ ሬሳ ደግሞ ትኩስ ነው፣ ሊሸት አይችልም። ቢሸት ኑሮ ምንድን የሚሸት ነገር ብሎ ሊጠራጠር ይችል ነበረ።

ቀብሮ እሷ ጋራ ማን ነው ብሎ ከነሳ ከኋላው እየተቀረጸ ነው ማለት ነው። ያው ተጠየቀ። አይታታ ነው ይሉ ነው ግን የሆነ ኮት ሰምቻለሁኝ፣ ብዙም ማንት ያለ ግን እሷ ትትል ደግሞ አሯሯጠኛል፣ በጣም አሯሯጠኛል። ጫማዬን እንኳን ስትወልቅ ድረስ ነው። ጫማዬን እንኳን ተንጣለና፣ ሰው ማሯሯጠኛል የሚገልኛል ብዬ ከዛ ወዲህ የውስጥ ስምንት ቀን በላይ በለጠኝ ቤት ታኩሬ ነው ያለሁት ለፖሊስ ምናምን ለማመልከት ደግሞ መውጣት የሚያስፈልጋል ደግሞ ነገሩን ቶሎ ላይ ቋጭልኝ ይችላል በዛ መካከል ደግሞ እኔን አንድ ነገር ሊያደርስብኝ ይችላል ብዬ ነው አለች ማለት ነው ለምን ለፖሊስ አልተናገርሽም ብለዋት ይህንን መልስ ሰጠች ማለት ነው እና እንደዚህ አድርጎ አገራማን ነው ብሎ ተቀምጦ ያን ቪዲዮ ይዘው እንግዲህ አጣርተው እነዚህ ጀግኖቻችን እሱ ዘንድ እሱን ያሉበት አፈላልገው ግድ በግድ አላስገባም ብሎ ቤታቸው አስገባቸውና ያው የሆነም ብቻ ተንገጫገጨ። ብዙ ተተረተርያው ጥርጣሬ እንዳለበት ሲጀመር ማን ጠቁሟችን መጣችሁት እያለ ነው። እነሱ ስራ እንፈልግልህ ወጣቶችን በስራ እናበረታታለን እያሉት ማንጠቁማቸው ነው አለማለት ነው ያለበት የገንበት ብለዋል፣ የሀገሬ ሰው እና እንደዚህ እያለ በግድንትን አስገብቷቸው ነበር። ታስገባቸውን በላይ እንግዲህ የሰራ ወንጀል አልበቃ ብሎ ሌላ ወንጀል ደግሞ ሊሰራ ተስማማ ማለት ነው። ከነሱ ጋር እንግዲህ ይችል የገደለባት ምክንያት አንደኛ አፈቅራት አለሁ ቤት ተከራ ይችላት ራሴ ነኝ የማኖራት ለአደለም፣ ለቤተሰቦቿ እንኳ እየረዳሁ ነው ያለሁት እኔ የወደፊት ትዳሬ እንደምሆን አስባለሁ። እኛ ለ ግን ግልጹን አልነገርኳትም። ነገር ግን ታግራጎቴ እሷ ትረዳ ነበረ አልተረዳችኝም። እንጃለ ማለት ነው እና ቤተሰቦቼ የእሷ ቤተሰቡ ብር ተበድረውኝ ከነራጣው ክፈሉ ትላቸው አውዝብላ ምን ሴጣል አራጣ አክፈሉ ደግሞ ይላል ማለት ነው። እንደ አራጣ የሚበላ ሰው አታጣ ትረን ነው በነገራችን ላይ። አራጣ አክፈሉ ብላቸው አቅማቸው ስላልቻለ ያንን ብር ስላልሰጡኝ በምን ላገኛቸው ፈለኩ፣ በልያቸው ላገኛቸው ፈለኩ። ቢያንስ ልያቸውን ከኔጅ ማስገባት አለብኝ ብሎ ከዛ ላይ ገና እሱ ወይ እነሱ ያሉበት አካባቢ በሰዎቿ ከአንድ መቶ ምናምን ኪሎ ይበልጣል አለ። ያው እንደ ዝንጀሮ ይሄ ማ ቅርብ ነው፣ እዚያው አዲስ አበባ አካባቢ ነው ያሉት ምናምን ያሉ አይ በለው እያለ ከዛ እንደገና በቤተሰቦቿ ምክንያት እኔ ዘንድ ገብታ እንድሰራ ረኳት ልያቸውን። አንድ ጊዜ ደግሞ እንደዚህ ይላል፣ አንዴ ላገባት ነው ይላል፣ አንዴ ደግሞ ላገባት ፈልጌ ነበር አግብቼ ልጅ ወልጅ ላት ይቦነስ በእኔ ላይ እንደዚህ ሰው መሰማን ና ማላገጧን በምን እርግጠኛ ሆናለሁ? ስለዚህ ያለው አማራጭ አንቆ መግደል ነው ማለት ነው። ከዛ ቤተሰቦቿ ሲደውሉ እያጨናነቁኝ፣ እኔው እሷ ስልኳን ተዘግቶባት ነው፣ ወደ ውጭ ሀገር ልልካት ነው እያልኳቸው ነው አለ እና በቤተሰቦቿ ምክንያት እንግዲህ እሷን ያው አንቆ ገደላት ማለት ነው። እንግዲህ አንዳንድ ጊዜ ስሜታችንን ትንሽ ቆይተን ለሚያልፍ ስሜት ለምንጸጸትበት ነገር የሆነ በሚያናድር ነገር ይኖራል፣ አይኖርም አይባልም። ነገር ግን ያችን ሰዓት ስትታልፍ ድረስ የግዴታ ዋጥ ማድረግ አለብን ማለት ነው። ምክንያቱም ይቺ ቀን ወቅት ታልፋለች፣ ወይም አንድ ሰዓት ሁለት ሰዓት ናት ማለት ነው። በዛ ጊዜ ደግሞ የምንሰራው ስራ ስለማይታወቀን ያችን ነገር ግን ግዴታ ማሳለፍ አለብን ማለት ነው። እና አንዳንድ ጊዜ ለነገሮች ላይ መቸኮል ዋጋ ያስከፍላል ማለት ነው። እና ይህ ሰውዬ እንደዛ አድርጎ ገላገላት ማለት ነው። አልናገረም ብሎ እንግዲህ ይሄ ልዑል ምን እንዳለው እንግዲህ ጓደኛ በስራ የሚያስቸግረኝ ልጅ በጣም አለ እና ይሄን ቪዲዮ መረጃ እንዳጠፋልክ ከኔ ጋር ልተስማማ ግድ ይልሃል አለው እና ያንን ጓደኛ ታስወግድ ባስወግድልኛለክ፣ እኔ በጣም እያስቸገረኝ ነው ሲለው ኦኬ አለ ተስማማ ማለት ነው። በምን ተስማማ? ቃልስ ቪዲዮውን እንዲያጠፋለት ሰው ልጅ እንዲገልለት፣ ከዛ ደግሞ ቪዲዮን ታጠፋለት በኋላ የሆነ ብር ይሰጠው ማለት ነው፣ መረጃውን እንዲያጠፍ ተመልከቱ። ያንን ስህተቱ ለመሸፈል ሌላ ስህተት ሌላ ስህተት፣ እንግዲህ ሌላ ሰው ሊገድል ተስማማ ማለት ነው። እኔ አንዳንዱ ሰው እኮ ቅንጭላ ሰው ይሰራን ብዬ ገምታለሁ ማለት ነው ላይ በጣም ይገርመናል እና በመጨረሻ እሺ ብሎ ተስማማ። እንግዲህ እነዚህ ደግሞ ሊያስገድሩ አይደለም፣ ያው ለእሱን ሰውየውን ለማግባባት ነው እንጂ ዙሮ ዙሮ አልሐምድሊላ ወደ ህግ ቁጥጥር ስር ውሏል። ዋጋውን ያገኛል ማለት ነው፣ ዋጋውን ያገኛል። ምስኪኑትን ምንም በማታውቀው ቤተሰቦቿ ባጠፉት ነገር እሱ ሴራውን ጎንጎኖ እንደዚህ አደረጋት ማለት ነው እና ይህን እላችኋለሁኝ መቼም እነዚህ ቱበሮችን እንደው እንደ እኔ ምርቃት ትሆናለች አይስጣቸው። እኔ ለራሴ እንኳ ዱዓ አድርጌ አላቅም፣ ለእኔ አላቅም ማለት ነው እንዴ። እነዚህ እነዚህ እንግዲህ ሁልጊዜ ነው ዱዓ አማረግላቸው ማለት ነው፣ አቂቃ ማለት ነው። እና አላ ይርዳቸው። ሁላችንንም ከእንደዚህ ያለ ነገር አላ ይጠብቀን። በምንሰራው ስራ ሁላ የሆነ ነገር ያጋጥመን ይችላል። ያንን ነገር ግን ደግሞ ቀስ ብለን በሶበር ማለፍ ግድ ነው ማለት ነው። ለምን ለሚያልፍ ቀን የማያልፍ ነገር ይመጣብናል ማለት ነው። እንግዲህ የሰው እየተመልከቱት እድሜ ልኩን እስር ቤት ይገባል። እሷስ ሞተች አንዴ ማለት ነው። ያ ቤተሰቦቿንም አላት መጽናናት ይስጣቸው፣ እሱንም የስራውን ይስጠው ማለት ነው። እንደነዚህ ያለትን ጨካኝ አረመኔ እንኳ እስር ቤት አስገብቶ መቀለብ ታይሆን፣ መግደል ነበረ እኔ የምለው ወላሂ ሌላ ውደሴ ሻይ እየጠጣሁ ነው። ያው ላይክ ሸር እያደረጋችሁ አበረታቱ። ተው ተው ተው፣ ወይ አልተውኩትም አልሠራሁበትም፣ ዝም ብለዋለሁ ማለት ነው። ቻናል እንግዲህ አላህ ይርዳው። አላህ ጊዜው ተለሞ ይንቀሳቀስ ይሆናል አንዲት ቀን ማለት ነው። ከጊዜ በኋላ ሊንቀሳቀስ ይችላል። እና ከልባ መሰግናለሁ ሁላችሁንም። ላይክ ሸር እያደረጋችሁ አበረታቱ።